ማንቸስተር ዩናይትድ ትልቅ ውሳኔ ወስኗል። ስለ ማርከስ ራሽፎርድ፣ አሌሃንድሮ ጋርናቾና አንድሬ ኦናና የተሰሙ አዳዲስ ነገሮችን ይዘናል እናነሳቸዋለን። አርሰናል የተከላካይ ክፍሉን ይበልጥ ሊያጠናክር እየለፋ ነው። የቀድሞ የክለቡ ተጫዋች ዊልያም ጋላስ ደግሞ የቶማስ ፓርቴን ከአርሰናል መልቀቅ ተቃውሞታል። ሊቨርፑል አልተቻለም ሌላ አዲስ ተጫዋች ለማስፈረም ስምምነት ላይ ደርሷል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም፣ ጤና ይስጥልን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ተከትላችሁ ቤተሰብ ለሆናችሁን ለእናንተ መልካሙን ሁሉ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናል ሰብስክራይብ አድርጎት የደውል ምልክቱን ተጫኑት እንኩን አጋሩና እንብዛ የሚል መልእክታችንን አሁንም ማስተላለፍ እንወዳለን። ለስካሁን ድጋፋችሁም ከልብ እናመሰግናለን። የመጀመሪያ ወሬያችን የሚሆነው ሊቨርፑል አልተቻለም የሚለው ነው። ሊቨርፑል በእርግጥ አልተቻለም ያለፈውን የውድድር ዓመት የፕሪምየር ሊጉን ዋንጫ ካሸነፈ በኋላ በመጪው የውድድር ዓመትም ይበልጥ ውጤታማ ለመሆን በክረምቱ የተጫዋቾች የዝውውሩ መስኮት ከፍተኛ እና ውጤታማ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል ግንባር ቀደም ተጠቃሽ ነው። የአርነ ስሎቱ ሊቨርፑል እስካሁን ድረስ ወደ አራት የሚደርሱ አዳዲስ ተጫዋቾችን ወደ ቡድኑ የቀላቀለው ሊቨርፑል አምስተኛው አንፊልድ የሚደርሰው ተጫዋች ማንነት አሁን እየተለየ የመጣ ይመስላል። ሊቨርፑል የተከላካይ ክፍሉን ለማጠናከር ፍላጎት ማሳየት ከጀመረ ቆይቷል። በዚህ ተጫዋች ላይ ይህንን ተጫዋች ለማስፈረም አድርጎት የነበረው ጥረት ውጤት የሚያመጣ አልመስል ብሎ ከቆየ በኋላ ዛሬ ከሰዓት አሁን ወደ ማምሻው ግን በክሪስታል ፓላስና በሊቨርፑል መካከል የማርክ ጉሄን ዝውውር በተመለከተ ስምምነት ላይ ተደርሷል ተብሏል። ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት ከመግዛት በተጨማሪ መሸጥም ላይ ጎብዟል። ጃሬል ኳንሳ ወደ ባየር ሊቨርኩሰን የተዘዋወረበት ሠላሳ አራት ሚሊየን ፓውንድ የሊቨርፑልን የመደራደር አቅም በሚገባ ያሳየ ነው ሲባል ማዳመጣችን የሚታወስ ነው። ታዲያ ሊቨርፑል ከጄረል ኳንሳ ዝውውር ያገኘውን ገንዘብ ማርክ ጉሄን ለማስፈረም ሙሉ በሙሉ ሊያውለው ነው። ከክሪስታል ፓላስ ጋር ስምምነት ላይ መድረሱ የክሪስታል ፓላስና የሊቨርፑል ስምምነት ለሊቨርፑል በጣም አዋጭ እንደሆነ ወይም ሌላ አሪፍ ተጫዋች ወደ አንፊልድ እየተጓዘ እንደሆነ የሚያስቡ የእግር ኳስ ባለሙያዎችን ቁጥር ከፍ አድርጎታል። የመጀመሪያው ነገር ይህንን ተጫዋች ሊቀላቀል የቻለው ወደ ሊቨርፑል በምን ያህል ዋጋ ነው ሲባል እስካሁን ድረስ የተጠራው እና ክሪስታል ፓላስ እና ሊቨርፑል ተስማምተውበታል የሚባለው የገንዘብ መጠን አርባ ሚሊየን ፓውንድ ሊደርስ ይችላል ነው። ይሄ ተጫዋች ከክሪስታል ፓላስ ጋር ያለው የውል ዘመን ከአንድ ዓመት በኋላ ያበቃል እንጂ ተጫዋቹ አርባ ሚሊየን ፓውንድ ብቻ የሚወጣበት አይደለም ይላሉ የእግር ኳስ ባለሙያዎቹ። ስለዚህ አጋጣሚውን በመጠቀም ሊቨርፑል ተጫዋቹን የራሱ ለማድረግ የሄደበት መንገድ የሊቨርፑልን ውጤታማነት ማነት በሚገባ የሚያሳይ ነው ተብሏል። የሊቨርፑል ባለቤቶች ካመኑ ለአሰልጣኝ አርኔ ስሎት ቡድን የማጠናከር ውሳኔ ፍላጎታቸውን የመፈጸም አቅም እና ተነሳሽነት ችግር እንደሌለባቸውም ያሳየነው ተብሏል። የመጀመሪያው ነገር የጎየ ሲቹዌሽን ቅድም እንዳልነው ከክሪስታል ፓላስ ጋር ውሉ ሊያበቃ አንድ ዓመት ብቻ ነው የቀረው። ይሄ ሊቨርፑልን በጣም አነስተኛ በሚባል ዋጋ ተጫዋቹን እንዲያገኝ ረድቶታል ነው ይህ ተጫዋች በፕሪሚየር ሊጉ በጣም ጥሩ አቅም አላቸው ከሚባሉ ተጫዋቾች መካከል አንደኛው እንደሆነ ይገለጻል። በብዙ ማነጻጸሪያዎች በመከላከል አገልግሎት ለሚሰጡ ተጫዋቾች መስፈርቶችን ወስደን ጉሄን እንለካው ያልን እንደሆነ በአብዛኞቹ እጅግ በጣም ጥሩ ውጤትን የሚያመጣ ነው። ከዛ በጭማሪ እድሜው ጥሩ ነው፣ 24 ዓመቱ ነው። ይሄ ተጫዋች ለምሳሌ እድል ይፈጥራል፣ የማጥቃት እንቅስቃሴው ላይ ተሳትፎ ያደርጋል። በዚህ ረገድ በየ90 ደቂቃው 0.47 የግብ እድሎችን የሚፈጥር ተከላካይ ተጫዋች ነው። ከሁሉም የመሃል ተከላካይ ተጫዋቾች ሲነጻጸር በዚህ ረገድ ግንባር ቀደም ደረጃ ላይ ከሚቀመጡት መካከል መካከል አንዱ ነው። ማርክ ጉሄ እሱ ነው ሊቨርፑል ሊቀላቀል ያለው። ከዛ በተጨማሪ ደግሞ ውጤታማ የሆኑ ድሪብሎችንም በማድረግ የሚታወቅ ነው። በየ90 ደቂቃው 0ነጥብ35 ድሪብሎችን ያደርጋል። በዚህም ደግሞ እንደዚሁ ቀዳሚ ከሚባሉት የመሃል ተከላካዮች ተርታ የሚካተት ነው። የድሪብል ስኬቱን ድሪብል ሲያደርግ 87ነጥብ5 በመቶ ስኬታማ ነው። ይህ ልጅ አንድ ተከላካይ 87ነጥብ5 በመቶ ድሪብል የሚያደርጋቸው ጥረቶች የሚሳኩለት ከሆነ እሱም በቀዳሚነት ያስቀምጠዋል። እንደነዚህ ያሉ ተጨማሪ ኳሊቲዎች ያሉትን ተጫዋች የራሱ ለማድረግ የሞከረው ሊቨርፑል እየተሳካለት ነው ሲባል ይህን ልጅ እንደገና ወደ ቡድናቸው አርነ ስሎት ሊቀላቅሉ ነው ሲባል ደስተኛ የማይሆን የሊቨርፑል ደጋፊ ይኖራል ተብሎ አይጠበቅም። ዱዌል ሲያሸንፍ ወይም የአንድ ለአንድ ግንኙነቶችን ሲያሸንፍ በጣም ውጤታማ ነው። አራት ነጥብ ዘጠኝ አራት ዱዌሎችን በአማካይ በዘጠና ደቂቃ ማሸነፍ የሚችል አቅም ያለው ነው። እሱም በፕሪሚየር ሊጉ ቀዳሚ ናቸው ከሚባሉት የመሀል ተከላካይ ተጫዋቾች መካከል ማርክ ጉሄ እንዲቀመጥ ያደርገዋል። እንደገና ደግሞ የተቃራኒ የቡድን ተጫዋቾች ኳስ እነሱ ስር በሚሆንበት ሰዓት ላይ ወይም ከሊቨርፑል ተጫዋቾች ወይም ከክሪስታል ፓላስ ተጫዋቾች ሊቨርፑል ያልኩት አዲሱን ክለቡን ለመጥቀስ ያህል ነው ክሪስታል ፓላስ ተጫዋቾች ኳስ ሲነጠቅ ሪከቨር በማድረግም በጣም በጣም በጣም ኤክሰለንት የሆነ ሪከቨሪንግ ኳሊቲ ያለው ተጫዋች መሆኑም እንደዚሁ እየተነሳ ይገኛል። እነዚህና ሌሎች መረጃዎች ስለ ማርክ ጉሄ ሲነገሩ የተጫዋቹ ሊቨርፑልን መቀላቀል ሊቨርፑልን ምን ያህል ሊያጠናክረው እንደሚችል የሚያሳይ ነው ብለን ልናነሳ እንችላለን። በቅርቡ ከሊቨርፑል ጋር አለመግባባት ውስጥ ገብተዋል በሊቨርፑል ደስተኛ አይደለም የተባለው ኢብራሂማ ኮናቴ ምናልባት በዚሁ አለመደሰቱ የሚቀጥል ከሆነ ሊቨርፑል አስተማማኝ የመከላከል አቅም እየገነባ የመቀጠሉ ውሳኔ ይህንን ዞ ውሪበል ጣሪፍ ከሚያደርጉት ነገሮች መካከል አንደኛው ነው። ሊቨርፑል ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ጆ ጎሜዝ እንደዚሁም ደግሞ አሁን ማርክ ጉሄ ሊኖሩት ነው። በተከላካይ ቦታ ላይ እነዚህን ተጫዋቾች በምናነሳበት ሰዓት ላይ አጭሩ ተጫዋች ይሆናል። ነው ይሄ ነው እንደ መጥፎ ነገር ስለ ማርክ ጉሄ የሚነሳው እሱ አንድ ሜትር ከ82 ነው። ሜትር ከ82 ረጅም የሚያስብል ነው። ነገር ግን ሌሎቹ የሊቨርፑል ተጫዋቾች ያላቸው ቁመትና የአየር ላይ ኳስን ተሻምቶ የማሸነፍ የአየር ላይ ኳሶችን ቀድሞ የመግጨት አቅማቸውን ከግምቱ ስናስገባው የማርክ ጉሄ ሜትር ከ82 በማጠር የሚገለጽ ይሆናል። ከእነዚህ መካከል ለምሳሌ ቨርጅል ቫንዳይክ ሜትር ከ93 ነው። ኢብራሂም አኮናቴ ሴንቲሜትር ሜትር ከ92 ነው። እንደዚሁም ጆ ጎሜዝ ደግሞ ሜትር ከ91 ነው። የአየር ላይ ኳሶችን በማሸነፍ ረገድ ቨርጂል ቫን ዳይክ 72 ነጥብ 1 የአየር ላይ ኳሶችን ያሸንፋል። ትልቅ ኳሊቲ ነው። ኢብራሂም አኮናቴ 70 ነጥብ 8፣ ጆ ጎሜዝ 69 ነጥብ 2። እነዚህ ሶስት የሊቨርፑል ተጫዋቾች የአየር ላይ ኳሶችን በማሸነፍ አቅም አሁን የተቀመጠው መቶኛ ይገልጻቸዋል። ማርክ ጉሄ በተመሳሳይ የአየር ላይ ኳሶችን ለማሸነፍ በሚያደርገው ጥረት ስኬታማነቱ 44 ነጥብ ስምንት በመቶ ነው። ይሄ ነው ልጁን ትንሽ ወደኋላ ኋላ ሊጎትተው የሚችለው እንጂ አንድ የመሃል ተከላካይ ሊኖሩት ከሚገቡ ጉብዝናዎች አብዛኞቹን በደንብ አድርጎ ያሟላ ነው። ለዚህ ነው እረ ሊቨርፑል አልተቻለም አሁንም የዚህን ተጫዋች ዝውውር ለማጠናቀቅ የሚያስችለው ስምምነት ላይ ከክሪስታል ፓላስ ጋር ደርሷል ብለን መጀመራችን ወደ አርሰናል እንሂድ። አርሰናል የተከላካይ ክፍሉን ይበልጥ ሊያጠናክር ደፋ ቀና እያለ ነው። አርሰናል የሚያማርጣቸው ተጫዋቾች አሉ። አንዳንዶቹ የመሀል ሜዳ ተጫዋቾች ናቸው። በሌላ በኩል የግብ ጠባቂው ረዳት የሚሆኑ ሰዎችንም ሲመለከት ቆይቷል። እንደዚሁም በገራ መስመር በኩል የአርሰናልን አቅም የሚያጠናክሩ ተጫዋቾችንም ይፈልጋል። ታዲያ ከአርሰናል ጋር ተያይዘው ከተሰሙት መረጃዎች መካከል አንደኛው አርሰናል በዚህ ክረምት እንዲቀር የማይፈልገው በተለይ ደግሞ አርሰናል ሙሉ በሙሉ እንደዚሁም ደግሞ ማይክል አርቴታ በተለየ ሁኔታ እንዲቀር የማይፈልገው አንድ ዝውውር ተፈጥሯል ነው የተባለው። ሞስኩዌራ የሚባል በቫሌንሲያ የሚጫወት በጣም በጣም አሪፍ አቅም ያለው የተከላካይ ክፍል ተጫዋች አርሰናልን እንዲቀላቀል ከትላንትና ምሽት ጀምሮ ለብዙዎች ያስገረመ ምን ተገኝቶ ነው ያስባለ ጥረት እየተደረገ ነው የሚገኘው። ስለዚህ ይሄ የቫሌንሲያ ተከላካይ ሞስኩዌራ የሚባለው አርሰናልን የሚቀላቀል ከሆነ ለነ ዊሊያም ሳሌባ ይችላል። ለነ ጋብርኤል ማግሃለሽ በጣም ጥሩ ምትክ ሊሆን ይችላል ነው እንግዲህ፣ ባለፈው የውድድር ዓመት የተጫዋቾች ጉዳት በደንብ ያመሰው በደንብ ያሰቃየው አርሰናል ከዚህ የውድድር ዓመት በኋላ በጣም ጥንቃቄ ማድረግ ያለበት በእያንዳንዱ መጫወቻ ቦታ ላይ አንድ ተጫዋች ሲጎዳ የተጎዳውን ተጫዋች ተክቶ የሚገባው አዲሱ ተጫዋች የአርሰናልን የመከላከል አቅም የሚያስቀጥል ወይም በሌላም ቦታ ላይ ከሆነ ተተክቶ የሚገባው ተጫዋች ያንን ኳሊቲ እንዳይወርድ የሚያደርግ መሆን አለበት። እያወራን ያለነው ስለ ስኳድ ደብዝ ነው። ኳሊቲ ያለው ጥራት ያለው ስፋትም ያለው የቡድን ስብስብ አርሰናል ያስፈልገዋል። ለአርቴታም ይሄ ይገባል ነው። ስለዚህ ሞስኩዌራ የሚባለው የቫሌንሲያ ተከላካይ ተጫዋች ከጥር 2022 ጀምሮ በጣም ጥሩ የሚባል እንቅስቃሴ በማድረግ ከሚታወቁ የላሊጋው ተጫዋቾች መካከል አንደኛው ነው። ባለፈው የውድድር ዓመት 41 ጨዋታዎችን ለቫሌንሲያ አድርጎ እንደነበረና እዚህ አገልግሎቶቹን በጣም ጥሩ የሚባል አስተዋጽኦ እንደነበረው ተገልጿል። ይህንን ተጫዋች ለማግኘት አርሰናል 20 ሚሊየን ዩሮ ሊከፍል ይችላል። ይህንን ወደ ፓውንድ ስንቀይረው 17 ሚሊየን ፓውንድ ነው። የዚህን ተጫዋች ዝውውር አርሰናል በስኬት የሚያጠናቅቅ ከሆነ አንድ ጥሩ ተጫዋች እንዳገኘ ቁጠሩት ይላሉ የስፔን ሚዲያዎች። አርቴታም ወዶታል፣ በጣምም ፈልጎታል። ለዚህ ነው የአርሰናል ጉዳዩን የሚከታተሉ ሰዎች በዚህ ላይ የበለጠ የለፉ ባለፉት 24 ሰዓት በጣም በጣም በጣም ተከታ ታ እየሆኑ ንግግሮችን ከቫሌንሲያ ሰዎች ጋር ማድረግ ጀምረዋል። የተባለው አርሰናል የመጀመሪያ ፍላጎቱ የነበረው ዲያን ሁጅሰን የሚባለውን ተጫዋች መውሰድ ነበር። ነገር ግን በሪያል ማድሪድ ተበለጠና ሪያል ማድሪድ በ50 ሚሊዮን ፓውንድ ይህንን ተጫዋች ወሰደ። አሁን ግን ሞስኩዌራ እንዲያልፈው አይፈልግም። ለዚህም ከፍተኛ ጥረትና እንቅስቃሴ ማድረግ ተጀምሯል ነው። በሌላ በኩል የአርሰናልና የቶማስ ፓርቴ ለመለያየት መወሰን ወይም ቶማስ ፓርቴን አለማስቀጠሉ አርሰናል የተለያዩ ሰዎች የተለያየ አስተያየት እየሰጡ ይገኛሉ። ከነዚህ አስተያየት ሰጪዎች መካከል አንደኛው ዊሊያም ጋላስ ሆኖ መጥቷል። ዊሊያም ጋላስ የቶማስ ፓርቴ ከአርሰናል መውጣት አላስደሰተውም፣ ባይሆን ይሻል ነበር ይላል ወይም ናል ምርጡንና የተሻለውን ነገር አድርጓል ብሎ ዊልያም ጋላስ በፍጹም አያምንም። በዚህ ወቅት ለእኔ የሚታየኝ አርሰናል ተጫዋቾችን መተ አይደለም ያለበት፣ አርሰናል ተጫዋቾች ላይ መጨመር ነው ያለበት ነው የሚለው። ባለፉት ጥቂት ዓመታት ከአርሰናል በጣም በጣም በጣም ጥሩ አገልጋይ ተጫዋቾች መካከል አንደኛው ቶማስ ፓርቴ ነው ብሎ ያስታውሳል ዊሊያም ጋላስ። ይህንን ካስታወሰ በኋላ ይሄ ተጫዋች በተለይ በተጠናቀቀው የ2024/25 የውድድር ዓመት ላይ የነበረውን አገልግሎት ከግምት ውስጥ ያስገባና ይህንን ጥንካሬውን ለ2025/26 የውድድር ዓመት በደንብ ሊጠቀምበት ገባ ነበረ የነኖርጋርድ አርሰናልን መቀላቀል ወይም የነ ዙቢሜንዲ ወደ አርሰናል ተጫዋችነት መቀየር አሪፍ ነገር ነው ነገር ግን ፓርቴን ሳያጡ ነው የሚለው ዊልያም ጋላስ ምክንያቱም አርሰናል የመጀመሪያ ተሰላፊ በሚባሉ ተጫዋቾቹ ረገድ ከማንም ጋር መፎካከር ይችላል ነገር ግን ተቀያሪ ወንበር ላይ በሚቀመጡ ተጫዋቾች ግን በብዙ ክለቦች ይበለጣል እንዲህ ያለው ብልጫ ተቀያሪ ወንበር ላይ በሚቀመጡ ተጫዋቾች እየተወሰደብህ ደግሞ የሊጉ ዋንጫ ለማሸነፍ የሚኖርህን እድል ያሳሰዋል። ነው መጨመር እንጂ መተካት ትክክለኛ ውሳኔ አይደለም። አሁንም ከቶማስ ፓርቴ ጋር ያልተጠናቀቁ ነገሮች ካሉ፣ ሙሉ በሙሉ ያለየለት ከሆነ ተጫዋቹን በኤምሬስ ስቴዲየም ለማቆየት የሚኖርን እድል አርሰናል ባያባክ ነው ብሎ ዊሊያም ጋላስ ይመክራል። ባላችሁ ላይ ጨምሩ፣ ያ አርሰናልን ሻምፒዮን የመሆን ዕድሉን ያሰፋለታል ወይም ያሳድገዋል የሚል መልእክት ነው ዊሊያም ጋላስ ያስተላለፈው። ወደ ማንቸስተር ዩናይትድ መረጃ ስንሄድ ማንቸስተር ዩናይትድ በጣም ትልቅ የሚባል ውሳኔን አሳልፈዋል። ውሳኔው ተገዶ ይሁን ወዶ ባይታወቅም አሌሃንድሮ ጋርናቾን ለመሸጥ ማንቸስተር ዩናይትድ ይፈልጋል። ይህንን ተጫዋች መውሰድ የሚፈልጉ ክለቦች ደግሞ 60 ሚሊዮን ፓውንድ አንዳንድ ጊዜ አልፎ ደግሞ ሰባ ሚሊዮን ፓውንድ ሊከፍሉኝ ይገባል ብሎ ማንቸስተር ዩናይትድ ዋጋ ቆርጦ ቆይቶ ነበረ። ነገር ግን በአሌሃንድሮ ጋርናቾ በኩል የሚደረጉት ነገሮች የማንቸስተር ዩናይትድ ደጋፊዎችን ያስቆጡ ነበሩ። በተለይ ባለፈው ቀን ያደረገው የአስቶን ቪላን ማሊያ ራሽፎርድ የሚል ስም ያለበትን የቪላን ማሊያ ለብሶ በሶሻል ሚዲያው ካጋራ በኋላ የማንቸስተር ዩናይትድ ደጋፊዎች ተቆጥተዋል። የማንቸስተር ዩናይትድ ደጋፊዎች መቆጣታቸውን የሚያውቁ የአሌሃንድሮ ጋርናቾ ፈላጊዎች ደግሞ ማንቸስተር ዩናይትድን ዋጋ ለማስቀነስ እንደሚችሉ ማመን ጀምረዋል። አሁን ማንቸስተር ዩናይትድ ለተጫዋቹ ይጠራው ከነበረው ሰባ ሚሊዮን ፓውንድ ወደ አርባ ሚሊዮን ፓውንድ ዝቅ አድርጓል። ይሄ ነው የማንቸስተር ዩናይትድ ትልቁ ውሳኔ። እንደውም እንደ አንዳንዶቹ ጋዜጦች አገላለጽ ከሆነ ማንቸስተር ዩናይትድ በዚህ ሰዓት በዋናነት የሚፈልገው አሌሃንድሮ ጋርናቸውን በምን ያህል ዋጋ ቢሸጠው ያዋጣኛል የሚለውን ከገንዘብ አንጻር የሚኖረውን የትርፍ ከፍና ዝቅ ማለት አይደለም። ማንቸስተር ዩናይትድ በጣም የፈለገው ነገር ከአሌሃንድሮ ጋርናቾ ጋራ በተቻለው ፍጥነት መለያየት ነው ፍጥነቱን ነው የሚፈልገው በጊዜ መገላገሉን በቻለው ፍጥነት ከተጫዋቹ ጋር ቶሎ የሚለያይበት ስምምነት ላይ ከሆነ ክለብ ጋራ መድረስ የማንቸስተር ዩናይትድ ዋናው እና አንገብጋቢው ጉዳይ ሆነዋል ነው እናም አሌሃንድሮ ጋር ናቸው እየተሳካለት ይመስለኛል ማንቸስተር ዩናይትድን በማክሰር ረገድ አንድ በስሜት ሁለት በዋጋ ቀጥሎ ምን ይሆናል አብረን ኖረን የምናየው ነው የሚሆነው። የማንቸስተር ዩናይትድ ተሰናባች ይሆናሉ ተብለው የሚጠበቁ ሌሎቹን ተጫዋቾች በተመለከተ ለምሳሌ ማርከስ ራሽፎርድ የባርሴሎና ተጫዋች የመሆን እድሉ አሁን ትንሽ መስመር የያዘ እየመጣ ይመስላል። ማርከስ ራሽፎርድን በውሰት ከማንቸስተር ዩናይትድ ለመውሰድ ባርሴሎናዎች ማድረግ ያለባቸውን ነገር ማድረግ ጀምረዋል። ውሰት ለማንቸስተር ዩናይትድ ያዋጠዋል ወይ? እርግጠኛ መሆን አይቻልም። ማንቸስተር ዩናይትድ የሚሻለው እንደ ማርከስ ራሽፎርድ ያሉ የአካዳሚ ውጤት የሆኑ ተጫዋ ችን በገንዘብ ቢሸጥና የሸጠው ወይም ሲሸጥ ያገኘው ገንዘብ ሙሉ በሙሉ እንደ ትርፍ ቢቆጠርለት ክለቡን ከማረጋጋት አንጻር በጣም ትልቅ ጥቅም አለው። ይሄ ግን ማርከስ ራሽፎርድ ባርሴሎናን የመቀላቀል ጠንካራ ፍላጎት ያለው ከመሆኑ አንጻር የመሳካት እድሉን ያጠበዋል። ምክንያቱም ተጫዋቹም ፈቃደኛ መሆን አለበት ወደ አዲሱ ክለብ ለመሄድ። ለባርሴሎና ሲሆን ደሞ ዜንም ቢሆን እቀንሳለሁ ብለዋል። እነሱ እንደናንተ 325000 ፓውንድ በሳምንት ባይከፍሉኝም ግድ የለኝም። ዋናው እኔ የባርሴሎና መሆኔ ነው። ዋናው እኔ ከላሚን ያማል ጋራ መጫወቴ ነው የሚል አቋም ያለው ሰው ነው ማርከስ ራሽፎርድ አሁን ማርከስ ራሽፎርድን በደሞዝ ቅናሽም ቢሆን ባርሴሎና ወደ ካምፕኑ የሚወስደው ከሆነ ለማርከስ ራሽፎርድ የሚከፍለውን የደሞዝ ወጪ ላሊጋው ያጸድቅለታል ወይ? እነ ሀቤር ቴባዝ ይህንን ስምምነት እሺ ብለው ያጸድቃሉ ወይ? ለባርሴሎና የተመደበለት በዚህ ዓመት ማውጣት የምትችለው የደሞዝ መጠን ተብሎ ተቆርጦ ተሰፍሮ የተሰጠው ነገር አለ። ስለዚህ ማርከስ ራሽፎርድ ቢፈልግም ማንቸስተር ዩናይትድ ቢፈቅድም ባርሴሎና ይችላል የሚለው ግን ሌላ ትልቅ ጥያቄ ይመስለኛል። አሁን ዛሬ ከሰዓት ምናልባትም ወደ ማምሻው አካባቢ የተሰማው የኒውካስል ዩናይትድ በማርከስ ራሽፎርድ ላይ ያለው ፍላጎት እየጠነከረ መምጣቱን ነው። የኒውካስል ዩናይትድ ፍላጎት ማርከስ ራሽፎርድ ላይ ለምን ጠነከረ ያልን እንደሆነ ኤላንጋን ከኖቲንግሃም ፎረስ ለመውሰድ ጥያቄ አቅርቦ ነበረ። ይሄ ጥያቄ የአንቶኒ ኤላንጋ ዝውውር ወደ ሴንት ጄምስ ፓርክ ስታዲየም ኖቲንግሃም ፎረስት ከኒውካስል ዩናይትድ እንክፈላችሁ የተባሉት 57 ሚሊየን ዩሮን ውድቅ በማድረጋቸው ምክንያት ነው። ኒውካስል ደግሞ ለኤላንጋ ከ57 ሚሊዮን ዩሮ በላይ መክፈል አልፈለገም። ስለዚህ እዛ ቦታ ላይ ያሉ አማራጭ ተጫዋቾችን ሲያስብ ማርከስ ራሽፎርድ ነው ቀድሞ ወደ አእምሯቸው የመጣው ወደ ኒውካስል ዩናይትድ ሰዎች። ግን በጣም እዚህ ጋር ኮሚኩ ነገር የኒውካስል ዩናይትድ ሰዎች ለኤላንጋ 57 ሚሊዮን ዩሮ እንክፈል ካሉ በኋላ ሳይሳካ ሲቀር ማርከስ ራሽፎርድን እንደ ተተኪ አማራጭ ሲጠቀሙ እሱን ግን በውሰት ነው የምንፈልገዋል። ይሄ ነው እንግዲህ ለማንቸስተር ዩናይትድ ነገሮችን አስቸጋሪ ነገሮችን ፈታኝ የሚያደርገው። ለምንድን ነው ያልን እንደሆነ በቀጥታ ዘውጉር ቢሆን ማንቸስተር ዩናይትድ ቅድም ያልነውን ትርፍ ያገኛል። ነገር ግን ደግሞ ማንቸስተር ዩናይትድ ይህንን ትርፍ ማግኘት የማይችልበት ተጫዋቹን በውሰት ለመስጠት የሚገደድበት ውሳኔ ላይ ከመጣ እንደገና ኒውካስል መቶ ፐርሰንት የተጫዋቹን ደሞዝ እከፍላለሁ እኮ አይልም። ማንቸስተር ዩናይትድ ይህን ያህል ክፈል፣ እኔ ይህንን ያህል ልክፈል ይላል። ስለዚህ ለማንቸስተር ዩናይትድ አሁንም ለማርከስ ራሽፎርድ ወጪ እያወጡ መቀጠል ግዴታ ሊሆን ይችላል። በሌላ መንገድ የማንቸስተር ዩናይትድ ሰዎች ኒውካስል ዩናይትድን ካላግባቦ በቀር በዚህ እውነት ውስጥ መኖር ለዩናይትድ ግድ

የመጨረሻው መረጃችን የሚሆነው ከማንቸስተር ዩናይትድ ጋር ምናልባትም ለዚህ ሰዓት የመጨረሻ ወሬያችን የሚሆነው ማንቸስተር ዩናይትድ አንድሬ ኦናናን መገላገል ይፈልጋል። ከአንድሬ ኦናና ጋር መቀጠል ሩበን አሞሪም በፍጹም በፍጹም አይፈልጉም የሚል መረጃ ነው የወጣው። ታዲያ ዩናይትድ ኦናናን ለመተካት ከፍተኛ ፍላጎት ካለው እንደ አማራጭ የሚያያቸው ግብ ጠባቂዎች አሉ። በጣም በተደጋጋሚ ስማቸው ሲነሳ የነበሩ ግብ ጠባቂዎች አሉ። ለምሳሌ ኤሚ ማርቲኔዝ የቀድሞ የአስቶንቪላ ግብ ጠባቂ ተቀራውሉን ስለጨረሰ ነው የቀድሞ ብዬ መጥራት። ተር ስቴገን ከባርሴሎና ይህንን ግብ ጠባቂ መውሰድ ይፈልጋል። ማንቸስተር ዩናይትድ ብቻ ሳይሆን ቼልሲም እዚህ ግብ ጠባቂ ላይ ፍላጎት አለው። ዲዮጎ ኮስታ የፖርቶ ግብ ጠባቂ ነው። እሱን መውሰድም እንደዚሁ ማንቸስተር ዩናይትድ ይፈልጋል። እንደነዚህ ያሉ አማራጮች ከዚህ በፊት ከማንቸስተር ዩናይትድ ጋር ተያይዘው የሚነሱ የግብ ጠባቂ ስሞች ናቸው። አሁን ደግሞ ማንቸስተር ዩናይትድ ፊቱን ወደ አታላንታው ማርኮ ካርኔሴቺ ማዞሩ ነው እየተነገረው። ዩናይትድ ይህንን ግብ ጠባቂ ለመግዛት እስከ 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ መክፈል እንደሚጠበቅበትም ተነግሮታል ነው። በጣሊያን ሴሪኤ በጣም ጥሩ ከሚባሉት ግብ ጠባቂዎች መካከል አንደኛው ይሄ የአታላንታው ግብ ጠባቂ ማርኮ ካርኔሴቺ አንደኛው ነው። እና ይህንን ግብ ጠባቂ የተወሰነ ደረጃ እንድታውቁት ያህል ካርኔሴቺ ማለት ለአታላንታ ግብ ጠባቂነት በቁጥር አንድ ከሚጠቀሙበት ግብ ጠባቂያቸው መካከል አንደኛ ነው በተለይ ከቅርብ ዓመታት ወዲህ አታላንታ ሌላ ግብ ጠባቂን የመሰለፍ እድል እንኳን እየሰጠ አይደለም በልጁ አገልግሎት ከመደሰታቸው የተነሳ በ2024 25 የውድድር ዓመት ካርኔሴቺ 44 ጨዋታዎችን በሁሉም የውድድር አይነቶች ለአታላንታ ያደረገ ሲሆን 18 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል ወይም 18 ክሊንሺቶችን ያስመዘገበ በሴሪኤው በጥሩ ብቃታቸው ከሚነሱ ግብ ጠባቂዎች መካከል አንደ ሁለተኛው ነው። ካርኔሴቺ ለጣሊያን ብሔራዊ ቡድን የተጠራ ነገር ግን በነዶኖራማ መኖር ምክንያት ብዙ የመጫወት እድል ያልተሰጠው ግብ ጠባቂ ነው። እስከ 2028 ድረስ ከአታላንታ ጋር ኮንትራት አለው። አሁን ማንቸስተር ዩናይትድ ለዚህ ግብ ጠባቂ እየተጠየቀውን 50 ሚሊየን ዩሮ ወይም 43 ሚሊየን ፓውንድ ይከፍላል ብሎ ማመን ይከፍላል ብሎ ማሰብ ከባድ ነው። ነገር ግን ማንቸስተር ዩናይትድ ለመጠናከር ወደ ታላቅነት ለመመለስ ጥረት ላይ ነው። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ደግሞ አዳዲስ መረጃዎችን ይዘን ዳግም እናንተን ለማግኘት ያብቃን እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።